ለካ ብሩኬ ሀይሚ ቤት የመጣው ሃይሚዬት ለመጠበቅ ብቻ አይደለም። እንዳልሆነም እንግዲህ በቪዲዮ መካከል ሳያስበው አመልጦት ተናግሯል። እናንተ ያላያችሁትን፣ ያልሰማችሁትን፣ ያላስተዋላችሁትን እኔ በደንብ ትንትናርቄ እነግራችኋለሁ። በመጀመሪያ ግን እንግዲህ ዛሬ ሃይሚ ቤት እኔ እንደውም ቤት እያጸዱ ይመጣሉ ብዬ ነበር ያሰውት። ነገር ግን ብሩኬ ጫን ባለው ነው የመጣው በመጀመሪያ ብድር በምድር ሀይሚ ላይ ብድሩ መልሷል። ሲቀጥል ደግሞ የሀይሜንም የእሱንም ስም አጽድቷል። ሌላም ደግሞ ቤቷ የመጣበትን ምክንያት ቤተሰቦች ማለት ነው አስተውላችሁ። በተለይ ደግሞ በኤርፎን ነበር እያንዳንዷን እርምጃቸውን ስከታተል የነበረውኝ እና ዛሬ መኝታ ቤቷ ገብቶ ሳታስበው ቤተሰቦች ሻወር ቤት ሆና መኝታ ቤቷ አልጋ ላይ ለ እንዴት ብዬ ልንገራችሁ ብሎ የጠበቃትኝና በሰዓቱ ሀይ ሚዬ በጣም ነው የደነገጠችው። ይህ የሆነበት ደግሞ ቤተሰብ ምንድነው ትናንትና ቪዲዮ እንደሰሩ ታይታችኋል። እና ብሩኬ መኝታ ቤት ገብቶ ቆልፎ ምናምን ነበረ። በጣም ብዙዎች ሳይጋቡ አብረው አደሩ፣ እኛ ሰርግ ስንጠብቅ እነሱ ግን አንድ ላይ አደሩ እያላችሁ ስለሆነ ዛሬ ይሄን ቪዲዮ መስራት ግድ ነበረበትኝ። መጀመሪያ ሀይምዬን ያው እንደ መፈተንም በሉትኝ፣ ሲቀጥል ደግሞ ስማቸውንም ለማጥራት ብድሩንም ለመክፈል ነው። ገባችሁ? ሀይምዬ ትናንትና ምን እንዳደረጋችሁ አይታችኋል። ዛሬ ደግሞ እሱ ምን አደረጋትኝ። ልክ ሻወር እየወሰደች መኝታ ቤት ገባ። ግን አንዳንድ ነገሮችን ጣል እያደረገ ነበር በመሀል እና ሀይምዬ አብረን እንደርስ ስላት እሺ ብትለይ ምን ይውጠኛል? ትቼ በራለው ሁላ እያለ ነበር። ሲቀጥል ሻወር ቤት እየወሰደች ሻወር ቤት ብገባስ እያለ ነበር። እሱ ሀሳብ እንደኔ ከሆነ ብሩኬ፣ እሱ ሀሳብ ጥሩ ነው ግን መቼ መሰለ፣ እነጋሽዬ ጋ ሽማግሌዎችን ላክታረክና ልጃችንን ለልጅ የሚለው ነገር ይሰምርና፣ ከዛ ቀለበት ይደረጋል። ከዛ ሻወርም ገባ የትም ሆነ ችግር የለውም፣ ኖርማል ነው። እኔ እቀበላለሁኝ። እና በጣም ያስቃል፣ ያስተምራል ብዙዎች እንግዲህ ሀይሜን ብዙ ነገር እያላችሁ ነበር፣ ብሩኬንም እንደዛው። እንኳን አይደለም አብረው ማደር ቀርቶ እያችሁ ሀይሜየ ከሻወር ስትወጣ በጣም ነው የደነገጣችሁ። ተመልሳ በሩን ቆለፈች፣ ውጣልኝ እያለች ነበረ። ኢቨን እንኳን ከታች ቁምጣ ለብሳለች፣ ገባችሁ። ኖርማሊ እንደዛ አይነት ልብሶች ተለብሰው ውጭ ላይ ምናምን እራሱ እኮ ይወጣሉ። ታውቃላችሁ አይደለ? ቁምጣ ልብሶች ምናምን የምንለብሱ የምትወዱ ሰዎች ታውቃላችሁኝና እንትን ለብሳለች ከዛ ጋውን ለብሳለች ከዛ ሲቀጥር ከታች ልብሶችን ለብሳለች። ግን ቢጃማ ስላለበሰች ብቻ እንዴት እንደተሳቀቀች ብሩኬ ከመኝታ ክፍሏ እንዲወጣላት የሴት መኝታ ክፍል እንደሆነ ሳያንኳኳ መግባት እንደሌለበት ለብሩኬ እየነገረችው ነው። ብሩኬ ደግሞ ያንን ያደረገው በሀይሚ ስለሚተማመንባት ነው። ገባችሁ አይደለም? ሀይሚዬ፣ ሶሪ። ብሩኬ ሀይሚን በጣም ስለሚወዳት፣ ስለሚያከብራት አላማዋን እስከምታሳካ ድረስ እንኳን አይደለም አብሯል ያድር ቀርቶ ኖርማሊ ከንፈር ለከንፈር እንዳልተሳሳሙ እንኳን ነበር ከዚህ በፊት ሲናገሩ የነበረው። ይሄ ደግሞ የሚወዳችሁ ወንድ ከሆነ ምንም አይነት መስዋዕት ይከፍልላችኋል። ራሱን በምንም ሁኔታ ውስጥ ሆኖ ራሱን ተቋቁሞ የራሱን ስሜት ያዝ አድርጎ እናንተ ሀሳባችሁን፣ አላማችሁን እስከምታሳኩ ድረስ ይጠብቃችኋል። ምንም ይሄ ጥርጥር የለውም። በአሁኑ ሰዓት እየተለመደ ነው አንዳንድ ሰዎች ተፋቀሩ በዛው ደግሞ አብረው አደሩ የሚባል ነገር ሳይጋቡ ሽማግሌ ሳይላክ ይሄ የሚሆነው ምንድን ነው ሰውየው ሜቢ ለስሜት ስለፈልጋት ነው ማለት ለሚስትነት ለክብር የሚፈልግ ወንድ እንደዛ አይደለም በዚህ አጋጣሚ መረዳት ያለባችሁ ማለት ነው እና ብሩክም እያደረገ ያለው የሀይሚዬን የእሱንም ስም እያጠራ ነው መጀመሪያም ተናግሯል መግቢያ ላይ አብራቹ አድራችኋል ምናምን እያላችሁ ነበር አይቻለሁ። ግን አላደረግንም፣ እኔ ሶፋ ላይ ነው ያደርኩት፣ ወጥቼላታለሁ ከቪዲዮ በኋላ ሁላ እያለ ነበር። በዛውም ስማቸውን አጽድተዋል። ሲቀጥል ደግሞ ሀይሚዬንም ተበቅሏታል። ያው ሀይሚ በጣም ፈርታ ነበር፣ ብታምኑም ባታምኑም በዚህ እድሜ እንኳን አይደለም ከአንተ ጋር ከወንድሞች ጋር አልተኛም እያለች ነበር ኦፍኮርስ። በተለይ ደግሞ ሴቶች ስንሆን እኛ ለራሳችን ጥንቃቄ ማድረግ መቻል አለብን። ወንዶች ምናልባት ያው ብሩኬ ስለሚወዳት ነግሬያችኋለሁ፣ መጀመሪያ ስለሚያከብራት አለ ሰላሟን እስከምታሳካ ድረስ ይጠብቃታል ምንም ነገር አያረጋትም ለምን ቅድሚያ የእሷን ስሜት ስለሆነ እንትን እያለ ያለው እያስተናገደ ያለው ስሜቱን ይዞ ደብቆ ሀይሚዬ ትልቅ ደረጃ እንድደርስለት ስለፈለገ ማለት ትልቅ ደረጃ ከደረሰችን በኋላ የእሱ ናት አሁን እንዲያውም ከሀይሚ ጋር የሆነ ነገር ቢፈልግ የሆነ ነገር ማድረግ የሆነ ነገር ብቻ በአጠቃላይ ሀይሚን ቢጠይቃት ሀይሚን ሊያጣት ይችላል ገባችሁ በቀልድ በብዙ ቀልድ መካከል ብዙ ቁም ነገሮችን ሲነጋገሩ ነበር በዛሬ ቪዲዮ ላይ ብዙ የሚያስቁ ቀልዶች አሏቸው የሆነ ፈኒ የሚያደርግ ነገር አለ ቁም ነገር አለ እዚህ ጋር ማለት ነው በአፋቸው የሚነጋገሩትን ነገር እንዳትወስዱትኝ ለምሳሌ ብሩኬ ሀይሚ ምናለችው ሶሪ ብሩኬ ምናላትኝ በእንጨት አልነቃሽም ማለት ሀይሚ ደግሞ ተስለህም አታገኘኝ ያለችው በመካከል በቃ ሂድ ዛችኛዋ ጋር ስትለው ልሂድ አለ አዎ ሂድ ስትለው እንዴ ሄዲ ልታመጭ ነው። እንዲያ አላያቸው አደለም የሚናገር በስሜት የሚናገሩትና ልባቸውና አፋቸው አንድ አደለም በጭራሽ ማለት ነው። እና ሀይሚም ተመሳሳይ ቆየት ብላ ደግሞ በቃ ውጭ ላይ ወጣልኝ እያለች በጣም ስታዝንለት ነበረ። ግን እኔ የተረዳሁት ብሩኬ ሀይሚ ቤት የሄደው ሀይሚን ለመጠበቅ ብቻ አደለም። ቤተሰብ ነገሮችን በትኩረት አይታችሁ ተከታትላችሁ ከሆነ ምን እያለ ነበረ መጀመሪያ ላይ ልክ ሀይሚ አልጋ ላይ ሄደው ሲተኛ ምን አለ አንቺ አለ ሜሴጅ። በነገራችን ላይ ቪዲዮ ላይ ሆኖ ራሱ ሜሴጅ ስታደርግብኝ ነው ምናምን እያለ የድሮ ፍቅረኛውን እየተናገረ ነበረ። ከሀይሚ ጋር በውስጥ ያወራሉ ምናምን ሁላ እያለ ነበር። እና ግን ልክ ሀይሚ ያድ ጋር ሲሄድ ምን አለ? ይሄን ይሄን ስታይ ትቃጥያለሽ አለ ልክ ሀይሚን ለመጠበቅ ብቻ አይደለም። ሀይሚ ቤት ሄደው ሀይሚ የእኔ ናት፣ ከሀይሚ ጋር መኖር አብረን ስንኖር በቃ እኔ ነርሽኝ፣ ቀጣይ ህይወቴ ሀይሚ ናት ብሎ ለሴትዮዋ ማስረዳ ስለፈለገ ነው። ቤተሰብ እኔ እኮ ገርሞኛል፣ እውነቴን ነው የምላችሁ። ሀይሚ በቃ ውጣልኝ፣ እኔ ቤት ውስጥ ሴትና ወንድ ብቻ መኖር የለበትም ምናምን እያለ ስትከራከረው ኖ ብሎ ሲቆይ እኔ በጣም ገርሞኛል። ለካ ያቺ ሴት ተስፋ እንድትቆርጥ ከሀይሚ ጋር ህይወት እንዳለው ግን ያን ህይወታቸውን አሁን

ከዚህ በፊት በጣም ደጋግመው ነግረዋል። እንግዲህ በጥብጠው መጋት አይደለም ማለት ነው የቀራቸው፣ ሶሪ በጥብጠው መጋት ነው የቀራቸው። እና ብዙ ጊዜ ተናግረዋል አላማ እንዳላቸው፣ አላማቸውን መጀመሪያ ማሳካት እንዳለባቸው ተናግረዋል። እና ያን ነገር እየጠበቀ እንደሆነ፣ ህይወቱ ከሀይሚ ጋር እንደሚቀጥል በተግባር ሊያሳያት ነው። በአንደበቱ በጣም ብዙ ነግሯታል። በቃ አንቺ አልፈልግሽም፣ ይጅልኝ፣ ከህይወት የውጭልኝ፣ ህይወቴን አበጥ ብጭብኝ፣ ብዙ ነገር እያላት ነው ለድሮ ፍቅረኛ ተብያዋ እንደዚሁም ደግሞ ከሀይሚ ጋር እያወራች፣ ሀይሚ ደግሞ ከኔ ጋር ጭቅጭቅ እየፈጠር ነው ሁላ እያለ ነበረ። ከዛ በተግባር መጥቶ አሳያትኝ። እንኳን ሀይሚ ቤት ሀይሚ አርጋ ላይ እንኳን ተመልከችኝ። አያችሁ አደለን? ስታይ ይሄን ቪዲዮ በቃ ትናደርጃለሽ ትቀኛለሽ እያላት ነበር። ስለዚህ በግልጽ አማርኛ ቤተሰቦቼ፣ ምንድነው የፈለገው ብሩኬ ለዛችኛው ፍቅረኛ ተብየዋ ማስረዳት ታይሚ ጋር እንደሆነ ህይወቱን የሚቀጥለው ምናምን ያን ነገር እያስረዳት ነው። ቤተሰብ ብቻ የዛሬ ቪዲዮ ደስ የሚል ነገር አለው፣ እንደም ብዙ የሚያስተምርም ነገር አለው። እንደዚህ ፋፈሽላችሁ ብትጨቃጨቁም ብትነታረኩም እኛ እንወደዋለን። ግን አንድ ሁኑ፣ አትጣሉ። በመካከላችሁ ሶስተኛ ወገን አታስገቡ። እኔ የምመክረው ያን ነገር ነው። ቤተሰቦቼ እንደዚሁ እየሆነ ናችሁኖልን ሲቀጥል፣ ደግሞ ሀይሚኬኒ እናት በጣም ተሳቃ ነበር። ዛሬ በጣም ያሳዘንች የምሬ እንደምላችሁኝ እና ጥንቃቄ ማድረግ ምንም ብትወዱት ምንም ብታከብሩ ሰዎችን ህይወታችሁ ላይ ሲመጡ ጥንቃቄ ማድረግ መቻል አለባችሁ። ያ ማለት ብሩኬ ይጠረጠራል አይደለም፣ ግን ደግሞ በማንኛውም ሁኔታ ላይ አይታወቅም፣ በህይወታችሁ ምን እንደሚፈጠርና ያንን ያንን ነገር ከተፈጠረ በኋላ ለምን እንደዚህ ከሆነ ከማለት አስቀድሞ መጠንቀቅ የተሻለ ነገር ስለሆነ ማለት ነው። ቤተሰቦችና፣ ሀይምዬን ናት ጀግና። እንደዚሁም ብሩኬ ደግሞ ያደረገው ስማችሁን ለማጥራት ያደረገው ነገር እኔ ወድጄዋለሁኝ። ቤተሰብ የተመቻችሁ ላይክና ሸር አድርጉ። ባባይ